ሻዕቢያ ከሰገነይቲ አቅጣጫ ከወትሮው በተለየ ሁኔታ ጠንካራ የከባድ መሣሪያ ድብደባ ማድረግ ጀመረ። ድብደባው የተቀናጀና ስልታዊ ከመሆኑም በላይ ከአፈልባ እስከ ቱርክ ምሽግ ድረስ የሚገኘውን ሰፊ የወገን መከላከያ ወረዳ የሸፈነና ለሰዓታት የቆየ ነበር። ተጠባባቂ የነበሩት ሠላሳ ሰባተኛና ሠላሳ ስምንተኛ ተራራ ብርጌዶች ከትኩል ወደ አፈልባ ተነቃንቀው እዚያ ከደረሱ በኋላ ትእዛዝ እንዲጠብቁ ከጠዋቱ አንድ ሰዓት ላይ ታዘዙ። የብርጌዶቹ አዛዦች ጦራቸው ወደዚያው እንዲነቃነቅ ካደረጉ በኋላ የውጊያ ትእዛዝ ለመቀበል ወደ ክፍለ ጦሩ ማዘዣ ጣቢያ አመሩ። የዐሥራ ስምንተኛ ተራራ ክፍለ ጦር ዋና አዛዥ ኮኖሬል ተክሉ በቀለና የፖለቲካ ኃላፊው ሻለቃ እንድሪያስ ቲኔ የውጊያውን ሁኔታ በቅርብ መከታተል በሚያስችላቸውና እንደ ማዘዣ ጣቢያ በሚጠቀሙበት ከፍታ ላይ ሆነው ሁለቱን ብርጌድ አዛዦች እየጠበቋቸው ነበር። ብርጌድ አዛዦቹ እዚያ ሲደርሱ ማዘዣ ጣቢያው በመድፍ አረር እየተደበደበና የመትረየስ ሩምታም እየዘነበበት ነበር። የቀጥታ ተኩስ ወደሚከላከለው ምሽግ ውስጥ ገብተው የውጊያ ትዕዛዝ በመቀበል ላይ እንዳሉ ሠላሳ አምስተኛ ተራራ ብርጌድ በስተግራው ያለው የወገን ጦር መከላከያ መስመሩን እየለቀቀ መሆኑን አሳወቀ። በዚህ ምክንያት ይላሉ ገስጥ ተጫኔ የተራራው መብረቅ በተባለው መጽሐፋቸው ላይ በዚህ ምክንያት የጠላት የማጥቃት እንቅስቃሴ እየጠነከረ መጥቶ የአፈልባ መከላከያ ተጣሰ። ስለዚህ በቱርክ ምሽግ አቅጣጫ ያሉ ሠላሳ አምስተኛና ሠላሳ ስድስተኛ ተራራ ብርጌዶች አሳሳቢ ሁኔታ ላይ ወደቁ። እነሱን ለመታደግ ሠላሳ ሰባተኛ ተራራ ብርጌድ በስተቀኝ ሠላሳ ስምንተኛ ተራራ ብርጌድ በስተግራ እንዲያጠቁ ታዘዙ። በዚህ ጊዜ ሻቢያ ምሽጉን የለቀቀውን የወገን ጦር እግር በግር ተከትሎ እያጠቃ የደቀ መሐሪ ከተማን ዙሪያ በመድፍ አረር መደብደብ ጀምሮ ነበር። ሰላሳ ሰባተኛ ተራራ ብርጌድ ከአፈልባ ሰሜን አቅጣጫ እስከ አላሜዳ የተዘረጋውን ሰንሰለታማ ተራራ ተረማምዶ እንደ ማዕበል የመጣውን የሻቢያ ኃይል ቢገታውም ወደ ኋላ ይመልሰው አልቻለም። ይልቁንም ውጊያው ተፋፋመ፣ መተላለቅ ሆነ። የብርጌዱ አዛዥ ሻለቃ ዘነበ በልሁ በጽኑ ቆሰሉ። ለሕክምና ወደ ኋላ ቢገለሉም ሕይወታቸውን ማትረፍ አልተቻለም። እንዲሁም የሰላሳ አምስተኛ ተራራ ብርጌድ አዛዥ ሻለቃ ጌትነት አየለ ተሰዉ። የሰላሳ ስምንተኛ ተራራ ብርጌድ ምክትል አዛዥ ሻለቃ ጥጋቧን ተነህም ቆስለው ወደ አስመራ ተላኩ። ይህ ሁሉ ሆኖ ውጊያው መልኩን ሳይለውጥ በሁለቱም በኩል እልህ በተጋባ ሁኔታ ቀጠለ። ስለዚህም ከ ዐሥራ ስምንተኛ ተራራ ክፍለ ጦር ብዙ ሰው ወደቀ። እንደገና ኃይሉን አደራጅቶ ግንቦት 12 ቀን 1983 ዓ.ም ማጥቃት ሰነዘረ። ይሁን እንጂ ከቀኝ በኩል ያለው የወገን ጦር መሬት ይዞ መዋጋት ባለመቻሉ የማጥቃት ጥረቱ ሳይሳካ ቀረ። በያዘው ቢቀጥል በጠላት የመከበብና የመመታት አደጋ ስለሚገጥመው ማጥቃቱን ትቶ ባለበት ረክቶ መከላከሉን ቀጠለ። በመሃሉ 38ኛ ተራራ ብርጌድ 384ኛ ሻለቃ አዛዥ ሻምበል ሲሲይ ሻረው ቆሰሉ። ለሕክምና ወደ ኋላ መመለስ ቢኖርባቸውም ፈቃደኛ አልሆንም ቁስላቸውን በፋሻ አስረው ማዋጋታቸውን ቀጠሉ። ከደቀ መሐሪ ከተማ ደቡባዊ አቅጣጫ በመንደፈራ በኩል ሻቢያ በሰፊው እያጠቃ በመሆኑ የወገን ጦር መከላከያ መስመሩን እየለቀቀ ሲሄድ ይታይ ነበር። ይሁን እንጂ እስከ ግንቦት ዐሥራ ሦስት ቀን 1983 ዓ.ም ከቀኑ ስድስት ሰዓት ድረስ ቦታውን ሳይለቅ የሞት ሽረት ፍልሚያ ሲያደርግ የቆየው ሠላሳ ስምንተኛ ተራራ ብርጌድ እግሩን መንቀል ጀመረ። ይህ የሆነው አንዳንድ የጦሩ አባላት በያዙት የእጅ ሬዲዮ ፕሬዝደንት መንግሥቱ ኃይለማርያም ከአገር የመውጣታቸውን ዜና በመስማታቸው ነበር። በቃ ሁሉም ነገር ያለቀለት መሆኑ ተረጋገጠ። ከዚህ በኋላ በኤርትራ ምድር ያለው ውጊያ ለአገር የሚጠቅም ሳይሆን የራስን ዕድል ለመወሰን ብቻ ሆነ። ሻዕቢያም ማጥቃቱን ቀጠለ። ሰላሳ ስምንተኛ ተራራ ብርጌድ ከቀኙ በኩል ያለው የወገን ጦር ትቶት በመሄዱ የመቆረጥ አደጋ ገጠመው። የተሻለ መውጫ የሚያገኝ መስሎት ወደ አላሜዳ ወረደ። ሆኖም እንዳሰበው አልተሳካም። የብርጌዱ አዛዥና የክፍለ ጦሩ ዘመቻ መኮንን ለተፈጠረው አስከፊ ሁኔታ በሬዲዮ ተነጋገሩና ዘመቻ መኮንኑ የክፍለ ጦሩ ቃኝ ሻምበል በፍጥነት አጥቅቶ መውጫ መንገድ እንዲከፍትለት አዘዘ። ቃኝ ሻምበሉ በፍጥነት ተወርውሮ በድንገተኛ ተኩስ አተራምሶ የሻዕቢያን ኃይል ሰርጉዶ 38ኛ ተራራ ብርጌድ ወደ ዝግብ እንዲወጣ ረዳው። ከዚያም ፈጥኖ ወደ ስፍራው ተመለሰ። የብርጌዱ ጦር ግንቦት 14 ቀን 1983 ዓ.ም ከክፍለ ጦሩ ጋር ተገናኝቶ የዝግብን ግንባር ከተቀረው የወገን ጦር ጋር ሲከላከል አደረ። በዚህ ወቅት 18ኛ ተራራ ክፍለ ጦር የተረፈው የሰው ኃይል ተጠቃሎ ከአንድ ሻለቃ የሚበልጥ አልነበረም። ሻዕቢያ የውጊያ የበላይነትን ይዞ እንዳለ የሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጀነራል ሁሴን አህመድ የቅርብ ሰዎቻቸውን አስከትለው ግንቦት 15 ቀን 1983 ዓ.ም ወደ የመን በሄሊኮፕተር ኮበለሉ። ይገርማል። ጦርነትና ኳስ ጨዋታ አንድ ናቸው ይባላል። በኳስ የግብ በጦርነት የማሸነፍ ዕድል በቅጽበት ይለዋወጣል ለማለት ነው። አንዳንድ ግጥሚያዎች ወይም በኳስ ሜዳውም ሆነ በጦር ሜዳ የመልስ ግጥሚያ ይኖራቸውና ያመለጠውን ዕድል መልሶ መያዝ ይቻል ይሆናል። በኤርትራ የ30 ዓመታት ፍልሚያ ይህ ብዙ ጊዜ ሆኗል። በ1983 ዓ ም ግንቦት 15 ቀን ግን እንደገና ፍልሚያ ላይኖረው እስከ መጨረሻው ተዘጋ። ግጥሚያ የለም። ዳግም የግብድል መሞከር የለም። ኦሮማይ ሲሉ ገስት ተጫኔ የተራራው መብረቅ በተባለው መጽሐፋቸው ላይ የደቀ መሐሪ ድንገተኛ ጥቃትና የጦርነቱ ፍጻሜ ሲሉ የጻፉትን ታሪክ እንዲህ ያቀረብነው የገስት ተጫኔን የተራራው መብረቅ አስራ ስምንተኛ ክፍለ ጦር መጽሐፍን እንድታነቡት ጋብዘናችኋል። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879